ኢትዮጵያ አየር መንገድ ስኬታማ ደረጃ እንዲደርስ ያደረሱ አስተዋጽኦ ያደረጉ በርካታ ምክንያቶች አሉ። ከእነዚህ ውስጥ አንዱና በግንባር ቀደምትነት የሚጠቀሰው ድርጅቱ ከተመሰረተበት ጊዜ ጀምሮ የራሱን የሰው ኃይል ፍላጎት ለማሟላት በሰው ኃይል ዙሪያ ያደረገው ከፍተኛ ትኩረት ነው። አየር መንገዱ እንደ ተመሰረተ ጀምሮ በአቪየሽን ሙያ የሚፈልጋቸውን የሰው ኃይል በቁጥርም በችሎታም ሲያሰለጥንና ራሱን ሲችል ቆይቷል። ይሄ ከሌሎች አየር መንገዶች የኢትዮጵያ አየር መንገድን የሚለየው አንዱ ተግባር ነው። ሁለተኛው ደግሞ ጠንካራ የሆነ የስራ ባህል በውስጡ ስለመሰረተ ነው። ከድሮ ጀምሮ የኢትዮጵያ አየር መንገድ መልካም የሚባል ጠንካራ የስራ ባህል አለው። ሰራተኞቹ የድርጅቱን ሕጎች አክብረው በከፍተኛ ታታሪነት፣ ታማኝነት እና ብቃት ድርጅታቸውን ሲያገለግሉ ቆይተዋል። ይህ አሰራር እስካሁን ድረስ ድርጅቱን ጠንካራ ሆኖ እንዲቀጥል አስችሎታል። ሌላው ለድርጅቱ ስኬታማ መሆን ከፍተኛ አስተዋጽኦ ያደረገው አየር መንገዱ የረጅም ጊዜ እቅድ አውጦ ይህንን እቅድ በተግባር ለመዋል የሚያስችለው የውስጥ አቅም በመገንባቱ ምክንያት ነው። አየር መንገዱ ዛሬ ራሱ የሚያበራቸውን አውሮፕላኖች ሙሉ በሙሉ በውስጥ የመጠገን አቅም አለው። ይሄ ብዙ ኢንቨስትመንት እና ብዙ የሰው ኃይል ስልጠና የሚፈልግ ጉዳይ ነው። በዚህም አየር መንገዱ ከራሱ አልፎ በርካታ የአፍሪካና የመካከለኛው ምስራቅ አየር መንገድ አውሮፕላኖች መጠገን የሚያስችል አቅም አለው። ሌላው ቅድም እንዳነሳሁት በሰው ኃይል ዙሪያ አየር መንገዱ የሚፈልጋቸውን ፓይለቶች፣ ቴክኒሽያኖች፣ የበረራ አስተናጋጆች የሽያጭ ሰራተኞች በሙሉ በራሱ አቅም በውስጥ በሚፈልገው ቁጥር ማሰልጠን የሚያስችል ተቋም አለው። የኢትዮጵያ አቪዬሽን ዩኒቨርሲቲ ደረጃ ደርሷል። ከነዚህ ሙያዎች ባለፈም አየር መንገድ መምራት የሚችሉ የአቪዬሽን ማኔጅመንት ማስተማር የሚችል ብቃት አለው። ሌላው ለአየር መንገዱ ስኬት ከፍተኛ አስተዋጽኦ ያደረገው የወጪ ቆጣቢ ባህሉ ነው። ኢትዮጵያ አየር መንገድ ውስጥ ብዙ ወጪዎች አሉን። ቋሚ ኢንቨስትመንቶች አሉ፣ ቀጣይ ወጪዎች አሉ። እነዚህን ወጪዎች በከፍተኛ ጥንቃቄ ነው የምናወጣው። ገንዘብ ያለአግባብ እንዲወጣ አናደርግም። ይህ የስራ ባህላችን ለአየር መንገዱ ስኬት አስተዋጽኦ አድርጓል። ሌላው ዘመናዊ ቴክኖሎጂ በየጊዜው በመጠቀሙ ነው። ኢትዮጵያ አየር መንገድ ዘመኑ ያፈራቸውን አውሮፕላኖች ገበያ ላይ ሲወጡ ቀድሞ ስራ ላይ የሚያውልና የደንበኞችን አገልግሎት በማሻሻል ረገድ ከፍተኛ ጥረት ሲያደርግ ቆይቷል። ይህም ለስኬቱ ከፍተኛ አስተዋጽኦ አድርጓል። በመጨረሻ ሳልጠቅሰው የምፈልገው ነገር የኢትዮጵያ አየር መንገድን መንግስት ከመንግስት ከፍተኛ ድጋፍ አግኝቷል ይህም ትልቁ አየር መንገዱ እንደ አንድ የንግድ ተቋም በራሱ እንዲንቀሳቀስ በራሱ እንዲያድግ ትርፋማ ሆኖ እንዲቀጥል እና በአለም አቀፍ ደረጃ ተወዳዳሪ ሆኖ እንዲቀጥል የመንግስት ድጋፍ ነበረው እና እነዚህ ነገሮች ለድርጅቱ ስኬታማነት የራሳቸውን አስተዋጽኦ አድርገዋል